አረ፣ ጋዝ! አረ ደንገጥ አረ ደንገጥ አረ ደንገጥ አረ ደንገጥ! በዛ በዛ! አረ ምን አይነት ሰፈር ነው? በሬ አመለጠ! እንኳን ደስ አላችሁ! በሬ አመለጠ! አርባ አምስት ሺህ ብር የተገዛ በሬ አመለጠ! ሁለት ፐርሰንት አለኝ ከዛ ላይ፣ ደላላ ነኝ። ምን ዋጋ አለው? ልድረስበት፣ እስኪ አሁን በዚህ ልቅደ። ሆ ሰፈሩ ብዙ በር አለው። በጣም ብዙ በር፣ ግን ቤት አያስወጣውም። ቤትም አይወጣም፣ ቤትም አይወጣም ይሄ በሬ። እኔ ብቻ ቱ ፐርሰንትን ሳልቀበል ኤራ ይዞት ማናጋዛው የተገዛ ተላጭቼ እንዳልገባ ነው ፈራ። ቱ ፐርሰንቱ ቀርቶ? አባዬ ነው። በክተራው ነው ይጠብቀኛል። የቤተሰቡ ትልቅ በገዢ ነኝ ነኝ። ምክንያቱም ደላላ ነኛ። ገንዘብ አትማለዋ በሱ ቤት አባ አባዬ እየደረስኩ እየመጣው ነው እየመጣው ነው እየመጣው ነው በሬ ኧረ ለእኛ ለኛ አይደለም፣ አባዬ ለእኛ አይደለም። በሬ አትመርቀኝ፣ አትመርቀኝ ለእኛ በሬ አመለጠ፣ አመለጠ። የደለልኩት በሬ አባዬ፣ የት ሆነህ ነው? የት ሆነህ ነው? በግ ተራ እኮ የቱ ጋ። እንደ ውጣ ውጣ አባዬ፣ ከዛ ሰፈር ውጣ። እዛ እኮ አስራ ሁለት ዲጂት ነው አባዬ። እዛ ለእኛ አይደለም። እኛ ገና፣ እኔ ያሳይሀለሁ የት እንደሚገዛ፣ የት እንደሚገዛ ያሳ ብቻ አንተ ከዛ አካባቢ ዞር፣ ምንም እንዳትነካ እንዳትገምት፣ በግ እንዳትነካ፣ እንዳትነካ አባዬ እንዳትነካ፣ ያስከፍሏል፣ ያስከፍሏል። አዎ አባዬ፣ ማተሽ እንግዲህ ይሄ ነው። ዓመት በዓል በጣም የምወደው ዓመት በዓልን እኔ ስለምጠላው ነው። እንደውም በዓመት በዓል ነው እኔ ድለ ላይ ጀመርኩ። በዓመት በዓል ዶሮ ቸፍ ቸፍ ቸፍ ሲል ድመት ተጠብቅ ነበረ። የዛን ጊዜ ቆዳ ለእኔ ነበር፣ ኩላሪት ለእኔ ነበር። ቱ ፐርሰንት ማለት እሱ አይደለም ታዲያ። ከዛ ተጀመረ አሁን እኮ በቀደም ድል እላው እማዬ ናት፣ እማዬ ናት። እማ አበረም እማይ አረ ልልታው እማይ እልልታው ታዩ። ለኛ አይደለም፣ ለኛ አይደለም በሬው እማዬ ለእኛ አይደለም። በሬ የት እናርደዋለን? ምን ቦታ አለ? ምን ቦታ አለ? ይህ ቦታ አይጠፋም። ምን አሀ ቀበሌ ሊታረድ። አረ መሪ በሬ አንገዛ። በሬ እማ የወንድሽ ሰው እንጂ፣ ኩበትና ኮባ፣ ኩበትና ኮባ። ታዲያ አንቺ አትችሉም። እናንተ እሱማ እሽማ አይዞሽ፣ እኔ ምንም ያለው አለው። የምን ችግር አላመት በዓል አይደል? ለማየ እንዴ፣ ችግር የለም። ብቻ በሬው እሽማ ኩበት ልክ ናት። ውድ ነው ትወዷል። እንደውም በጣም ቀጥሏል እኮ ኩበት፣ በጣም በጣም ቀጥኖ ጋላክሲ ፋይፍ ሁሉ ይበስላል ኩበት ብቻ አንዲት ስልክ አለች፣ ይሄን ሁሉ መላ የምትሰይድልኝ። መላ ሚስተር ቻ ይባላል። ጃ ነው ምለው። ቻይናዊ ነው፣ ጓደኛዬ ነው። አብረን ነው የምንሰራው። ደላላ ነኝ፣ ሻጭ ገዢ ነው ያው። አማርኛ አይችልም እንግሊዘኛ፣ ማ ይሄ ደግሞ እንግሊዘኛ አልች። ብቻ ተግባብተናል። እሱ ብቻ ይልቀቅልኛችን ፐርሰንት፣ እኔ ቤተሰቡን አጥለቀልቀዋል። አንድ አጎታለኝ ደግሞ ገና እሱ ጋርም እኮ ሄዳለሁ። አቤት የሱ ምርቃት ዶ ሴት ዶሮ ሲካካ ዶሮ እንኳን ሲሰጠው አቤት ምርቃቱ አቤት ምርቃቱ! ውይ ውይ! አጎቴ ግን ምርቃቱ ያው ተመራቂው ትንሽ ማገዝ አለበት ምርቃቱ። ምክንያቱም የሱ ምርቃት ኢንጂነር ሁን፣ ፔችን ስራ ማስተር ሁን፣ የእንግሊዘኛ ምንቸት ግባ

ያ ሚስትር እንትነችና ድለላው ለራሱ ተበላሽቷል። በላሽቷል ላ በቫይበር ላይ እኮ ነው ድው አይሆነኝም፣ አይሆነኝም። እኔ ሽምክ እኛ ወጣን። አየር በአየር ያኔ ስንት ነገር ተሰርቶበት ነበር። አየር በአየር አሁንም ድረስ ሰው አየር በአየር አልገባው። እንደውም አንዴ አንድ ሰው አየር በአየር ነው የምሰራው እለዋለሁ። እስቲ ስፈረልኛ አምሳ ብር ብሎኛል አንዱማ የአየር ጤናን አየር እስቲ ወደ ጎዴ ላክልኛል አለኝ። በጣም አስቸጋሪ ነው፣ አየር ባየር ሰው ድለላ እኮ እንዲህ ጥበብ የሚጠይቅ ጥበብ እኮ ነው ሚስተር ጃ በሆነ ያው አዎ፣ በሬ አመለጠ አመለጠ። ያው የቱንሽ ነው? የምን ቦርሳ እዛ ቤት እኮ ታዲያ ቦርሳ እንዴ! እኔ ላመትባል ቦርሳ ላንቺ ብዬ ቦርሳ ይታረዳል ደማለው፣ እቆይ ምን ቸገረ? ያንቺ ያመትባል ከፈለግሽ፣ ምን ያህል ነው እንዴ በዚህ ብር ማን እንዴት? ቦርሳ ማነው? በሬ ማን ነው ቦርሳው? ቦርሳ እኛ እንደገና በሬውን ገፈን ምናምን ተጠቅመንበት ነው ቆዳውን። በቆዳውን ቦርሳ ምን ሰራ ወይስ ራሱኑ ነው? ቦርሳውን ብቻ ነው? በዚህ ብር፣ በዚህ ብር ምን ምን ትይዥበታለሽ? ምን ከዛ በኋላ አለቀ እኮ እኔ። እሺ አልልሽም፣ እሺ አልልሽም፣ ግን ይሁን። እሺ በቃ እሺ ቢያቸው አቀብድ ምን ይደረጋል? ሲኔ እወድሻለሁ። ምን አረጋለሁ? እንግዲህ ምን አይነት ነገር ነው? እባካችሁ ነው እጭ፣ አሁን ይህ ፍቅር ነው? አመት በዓል ነው ወይስ? በዚህ የሚያክል ብር ቦርሳ ይገዛል ወይስ? እኔ ቦርሳው ሌው ከሰውዬው ጋር ባግባባትስ ቱ ፐርሰንቱ እንኳን አይቀንስም። እሷ ደላላ እሷ እንትን ይ ሚስተር ጃ አይ ሚስተር ጃ ደውሎ በገላገለኝ፣ ሚስተር ጃ ደውሎ በገላገለኝ እንጂማ እንጂማ ገበያው ገበያው ገበያው እሳት ነው። ገና በግ ተራ ሄደን በግ እንዴት እሳት እንደሆነ፣ በግ እኮ በጣም ክብሮ ነው። አላሁን አይታችኋል፣ ዩኒፎርም የለበሱ ልጆች ለቀስተኞች፣ ሁሉ የማያሳልፉ ባለመኪኖች በግ ሲጎትቱ ዜብራ ላይ እለፍ ነው የሚሉት። ቆመ በግ ስትጎትቱ እለፍ ቆመ ያለ እንዲሁ በኋላ ደግሞ ላቱን ለማየት እያለፉ ተማሪዎች ሲሻገሩ አሳትንም እንደ ይሆና ብሎ ነው። ባለፈው ጊዜ አንድ ጓደኛችን በገቢያ ውስጥ ሲያቋርጥ ይኸው ጠንካራ ገመድ ብሎ ይሰጠዋል። ልታነቅበት ልታነቅበት። አይ በግ የሚገዙ ሁሉም ሰው በግ ይገዛ ንድ ሁሉም ሰው በወፈረ ነው በግ የሚገዛው። ባለጌ ብሎ ሙልጭ አርጎ ሰድቦ ሰውየው ሙልጭ አርጎ ሰድ ይሄ ነው እንግዲህ አመትባል። ይሄ ነው እንግዲህ አመትባል። እቻቻ አመትባል ትለፍልኝ እንጂ እኔማ ሲስተም አስቤያለሁ። አሪፍ ሲስተም እንደዚህ ከውሃ ልማት ጋር የምትሰራ ነች። ዝም ብሎ ውሃ መጣች ቀረች ከማለት በካርድ እንደውን ሐሳብ አዘዝ ይባላል። ቆንጆ ሐሳብ ናት። ካርድ ትሞላላችሁ፣ ስልካችሁ ላይ ስምንት ምናምን ዘረንተ ታረጋላችሁ። አለቀ ያሎት ቀሪ ውሃ አንድ ጀግል አለክ ቆንጆ ሐሳብ ናት። እቺ ቆንጆ ሐሳብ ናት። ያለውት ቀሪ ሳብ አንድ ጆግ ነው። መድኃኒት የሚውጡ ከሆነ ያስቀድሙ። ብብቶትን ከሆነ በክርሎ አንድ ንጫኑ አለ እቺ ከሆነችልኝ አለቅ። አለ እቺ ቢዝነስ አሪፍ ነች። ለናንተ የነገርኩት ለማንም አልተናገርኩም። ሌላ ሰው ጋር እንዳልሰማ ምን ፈልጋ ነው ደግሞ ከቦርሳ ላይ? ወይዬ፣ እኔ ሸሚዝ አልፈልግም። እኔ ሸሚዝ አልፈልግም። ምን ቆዳ አለኝና ቆዳዬን ማገፈፍሽ ምኑ ላይ አደርገዋለሁ እኔ ሸሚዝ? ያለኝን አስ አጥቤ ለብሳለሁ። ያለኝን አጥቤ ለብሳለሁ። ምንም ችግር የለም። ሙጭ፣ እኔ ወድሽ፣ እኔ እወድሻለሁ። ኧረ አንቺ ባትወጂኝም እኔ እወድሻለሁ። ሙጭ። በቃ አይ አይ፣ እሺ። ሸሚዝ ቆዳው ተቦርሳ ሆኖ ምን አለው? ቦርሳ ሆኖ ቆዳው፣ ውይ